አሰላሙ አሌይኩም ረህመቱላህ በረካቱ ውድና የተወደዳችሁ ይነበሰቡ ይበያላችሁበት ሰላማችሁ ብዛት ትተረፈረፍ ይበልልኝ። ነባሮችም ላይክ ሼር እያረጋችሁ አበረታቱኝ። አዲሶች ሰብስክራይብ እያረጋችሁ ተቀላቀሉ። እኝላለ ማለት ነው። ዛሬ የመጣሁበት እንግዲህ ያ መልክ ሱላይማን አዲስ አዋጅ ስለወጣ ነው። በዛየራ የመጣ በዛየራ የመቶ የቃማ የተበላሸበት የቃማ ያልተሰራለት መኖሪያ ፈቃድ የሌላቸውን እነዚህን የሚያካትት የምህረት አዋጅ አውጥቷል ማለት ነው። ያው ታጠቅን ሰምታችሁታል ብዬ ገምታለሁ። የእነሱ ደስታ ደስታ ነው። በነገራቸው በጣም ነው ደስ ያለ ማለት ነው። ብዙዎቻችን እየገብ መግባት እንፈልግ መግባት የማይቻልበት ወቅት ስላለ ማለት ነው እና ተጠቀሙበት። ይህ ወቅት ካለፈ ሌላ ድጋሚ አዋጅ እስኪመጣ ድረስ እናንተ ልትጉላሉ ትችላላችሁ ማለት ነው እና ተጠንቀሙበት። እኔ እስከ ዛሬ ድረስ ቀደም ብዬ ባስብ ኑሮ ዛሬ እንደዚህ መጉላላት ላይ አልደርስም ነበረ ማለት ነው። ስለዚህ ተጠቀሙበት። አዋጁ ታያመጣችሁ ቀብታ ያልቅባችሁ ብትጠቀሙበት ጥሩ ነው ማለት ነው። እኔ ግን የሚመስለኝ የቃማ ብታወጡ እቃ ማውጡ ብዬ አልመክራችሁም። እንደኔ ሀሳብ ምክንያቱም እዚህ ሀገር አስር አመት ቆየን አስራ አንድ አመት አስራ ሁለት አመት ቆየን። ከአሁን በላይ ደግሞ እቃ ማሳድሰን እንዴት ያለ ኑሮ ልንኖር ነው ማለት ነው እና ከባድ ነው። ሀገራችን ገብተን መቀመጥ ይሻላል ብዬ ገምታለሁ። እንደኔ ምርጫ ነው እንግዲህ ሁላችሁም ምርጫችሁን ታውቃላችሁ ማለት ነው እና ተጠቀሙበት ይሄ ጊዜ ካያመልጣችሁ ማለት ነው እና መልክ ስለማና እባክህ እባክህ እባክህ እባክህ እባክህ ማለት ነው። ማሳስብ ነገር አረ እባክህ የኛንም የኛንም ክፈትልን፣ የኛንም የምህረት አዋጅ አምጣልን ማለት አሁን በጅዳ በመዲና በዛ በዛ እየተሰራ ነው። ተኩንትራት የጠፉት ተጠለጴት የጠፉት ይሰራሉ። እስካሁን አሁን ድረስ ይሰራሉ። መሄድ ይቻላል። ግን እዚህ አካባቢ ብቻ ለምንድን ነው ዝግ ያደረገው? ግርም ያለኝ እኮ ለምንድን ነው ከአንዱ ሀገር ከፋፍሎ ግማሹን ዝቅ ግማሹን የሚሄድበት ምክንያት እኔ አልገባኝም። እና እኛንም ብትከፍትልን እኔ እንኳ አሁን ይህን መጠባበቅ ተጀመርኩ ማለት ነው ስድስት ወር ጨርሻ ሰባተኛ ገባ ማለት ነው። ያው እስካሁን ድረስ ይመጣል እያልኩኝ ከባህር የመጡት በዛ በምንተን የመጡት ማለት ነው፣ ይቃማቸው የተበላሸው እና በባህር የመጡት ይቃማ እንዳሰሩ ተፈቀደላቸው። ይህ እንግዲህ ግንቦት ሶስት ነው የተጀመረው። ይኸው ዛሬ ሶስት ወር ምናምን እያያዘ ነው ማለት ነው። እና ይሄት ያበቃ ይከፈታል ብዬ ነበረ። ግን በመሀል ደግሞ ይህን እና መጡት ደግሞ ኢንሻላ ከአስራ አምስት ቀን በኋላ ከአስር ቀን በኋላ የኛን የሚያምጡልን አቦ ለምንድን ነው ክፍልፍል የሚያደርጉት? በየዛየራ የኮንትራት ምናምን እያሉ የሚከፋፍሉት ለምንድን ነው? ዞሮ ዞሮ ሁላቸውም በኮንትራት እንትነው ህጋዊ አይደሉም። ስለዚህ ህጋዊ ያልሆኑ ጥቅልል አድርጎ ባንድ ቢያደርጉ ምን ችግር አለው? ባይከፋፍለው እና ባክህ መሊክ ስለማን ክፋት ለኛም የምህረት አዋጅ ሀገራችን መግባት የምንፈልግ ብዙ ልጆች እያንቃቃን ያለን ልጆች አለን፣ እና እናመሰግናለን። እስከ ዛሬ ሳውዲ በደንብ ኑረናል። እናመሰግናለን እያለን እንድንወጣልክ ክፈትልን ነው የምንለው። እናመሰግናለን። በዚህ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉኝ፣ ሸራ አድርጉልኝ። አመሰግናለሁ። ምናልባት የዚህ የምህረት አዋጅን የኮንትራቶችን የምትሰሙ ካለ እየሰማችሁ ካላችሁ እስኪ እንደ ሹክ በሉ። ለአንድ አፍታ እንኳ ልደሰት ማለት ነው። እውነት ከሆነ እስከ ጭራሽ እደሰታለሁ። እንደ ውሸት እንኳ ይሆን ለአንድ አፍታ እደሰታለሁኝ። ና ሹክ በሉን ማለት ነው። መቼ እንደሚከፈት ያወቃችሁ ተሰማችሁ ካላችሁ እውጦች ማለት ነው እና መሰግናለሁ። መልካም ሊሆንላችሁ። ጀዛከላሁ ኸይረን። ባይ ባይ